እና ወየም ነጋሽም ዛሬ እንግዲህ የሉ ጋባ ብላችሁ ትወጣላችሁ። አብርሃም ለምን ተደብቆ በጉን ይዞ መግባት ፈለገ? ይሄ የኔ ብቻ ሳይሆን የብዙዎቻችሁ ጥያቄ እንደሆነ አውቃለሁኝ እና ለዚህ ደግሞ በቂ የሆነ ምክንያት አለው። በነገራችን ላይ አብርሃም እስካሁን ድረስ እነ ሩታ ቤት መልስ ተጠርቶ አልገባም። በእርግጥ ያው ከእናቱ ጋር ተገናኝቷል፣ ከሩታ እናት ጋር ተገናኝቷል። በባለፈውም ሆስፒታል ውስጥ ምናምን ተገናኝተው ሲጫወቱ ምናምን ነበረ ሩታ ምጥ ይዟት ሆስፒታል የገባች ሰዓት እና ያው፣ በእርግጥ እንደዛ ቢሆንም ግን እነ ሩታ ቤት እነሱ ባሉበት መሄዱ አግባብ አልነበረም። ለዛም ይመስለኛል አብርሃም ተደብቆ የገባው። ብዙቻችሁ ለምንድን ነው ቤተሰቦቿ በሌሉ የሚሰሩበት ሰዓት የሄደው ምናምን ምናምን የሚባሉ ብዙ ነገሮች አሉ። ከዛ ውጭም ያው አብርሃም እዚህ ሚዲያ ላይ ሲያደርጋቸው የነበሩ ነገሮች የነሩታ ቤተሰብን በጣም ሲያስከፋ የነበረ ነገር ስለነበረ ይሄ ሁሉ ችግር ሳይፈታ የምር መደበቁ ትክክለኛ ነገር ነው። ከዛ ውጭ ደግሞ ማለት ነው አብርሃም በጊዞ ሊሄድ ሲል አይቸዋለ ወይም በጉ ተገዝቶ ከመግተራ መኪናው ላይ ሲጫን አይቻለ ወይ ምናምን ምናምን ብዬ ነበር። ያው ብዙዎች ለቀልድ ወይም ሙድ ያስኩ ምናምን ነበር የመሰላችሁ ግን ያው እኔ ያየሁትን ነገር ነው የምናገረው ማለት ነው። የሆነ ውስጥ ያላመነበትን ነገር ከሆነ እንዲህ የተባለ ነው ግን እኔ እርግጠኛ አይደለሁም ብዬ እንዳላረጋገጥኩ ምናምን ነገራችኋሉ። ግን የዛን ቀን በደንብ ስነግራችሁ ነበር፣ ምክንያቱም አይኔ አይቶት ስለነበረ ማለት ነው። ለማንኛውም ያው ሩታ አራስ ስለሆነች የግድ ያስፈልጋታል። ግን ብዙቻችሁ ማለት ነው ቀን ላይ እኔ ቪዲዮ ሰርቼበት ነበርና ሰርፕራይዝ አለ ምናምን ሲባል ያው የመኪና ሰርፕራይዝ ምናምን የሚሉ ወሬዎች እየተወሩ ነው፣ እንዴት ነው ምናምን ብዬ ብዙቻችሁ ሀሳብ ስትሰጡበት ነበረ፣ ቀን በለቀኩት ቪዲዮ ላይ ማለት ነው። ግን ሰርፕራይዙ ይሄ አይደለም። በነገራችን ላይ በጊዜው የሄዱ አይደለም። ሰርፕራይዙ ራሱን የቻለ ትልቅ ሰርፕራይዝ እንዳለው እርግጠኛ ነኝ ማለት ነው። ያው መኪና ይሁን አይሁን እሱን አናቅም። ግን ያው ትልቅ የሆነ ሰርፕራይዝ እንዳለ እርግጠኛ ነኝ ማለት ነው። ቅደም ሲሉም እንደሰማችሁት የልጁ ግርዛት ቀንም የደረሰ ይመስለኛል። አይሚን ነገ ወይ ከነገ ወዲያ ይመስለኛል። ምክንያቱም እናንተ አሁን ቪዲዮ ከተለቀቀ በኋላ ያለውን ጊዜ እንትን ስለምትሉ ሊሆን ይችላል። ግን ያው ቪዲዮ ከተቀረጸ ከአንድ ከሁለት ቀን በኋላ ነው በብዛት እነሱ ቪዲዮቸውን የሚለቁት፣ እና ምናልባት ነገ ወይ ከነጎዲያ ልጁ የሚገረዝበት ቀን ይሆናል ብዬ አስባለሁ ማለት ነው። እንግዲህ ይህ ለሩታ ሊሰጥ የታሰበው ትልቁ ሰርፕራይዝ ምንድን ነው? ሁላችንም እንግዲህ ለማየት እንሞክራለን ማለት ነው። አብረሽም ከቻልክ አፍጥ ነው ለማለት ያክል ነው ማለት ነው። እንግዲህ እንዳልኳችሁ አብርሃም ተደብቆ ለሩታ በጉን ይዞ ገብቷል። በግን የሚያክል ነገር ይዞ እየተካሄደ ግን መደበቁ አግባብ ነው ብዬ አላስብም ማለት ነው። ሰላም፣ እንዴት ናችሁ ፋሚሊ? ያንስ ደህና ናችሁ ወይ? እንዴት አመሻችሁ? ሁሉ አማን ሁሉ አሽወይ ነው። ዛሬም እንግዲህ ከመሸ ተመልሰን መተናል በአብርሽ ዩቲብ ቻናል ላይ በተለቀቀው ቪዲዮ ዙሪያ ልክ እንደተለመደው ሀሳባችንን ለመስጠት እንሞክራለን ማለት ነው። አብርሽ ተደብቆ በጎን ይዞ ገብቷል። በእርግጥ ቢቻል ሩታ ከመውለዷ በፊት ብትገባ ደስ ይለኝ ነበር ምክንያቱም በቃ በጣም ነው ደስ የሚል ስሜት አለው። በነገራችን ላይ ከቤተሰብ መቀላቀል የሩታን እናትና አባት እንደ እናትና እንደ አባት አድርገህ መቀበል ታዩን ልዩ የሆነ ስሜት አለው። ከሷ ፋሚሊዎች ጋር መቀላቀል እና አይሚን፣ እኔ ለምን እንደዘገያችሁ ገያችሁ ግራ ነው የገባኝ የምር እኔ እንዴት እኔ አቅሙም አላችሁ ሁሉም ነገር አለ። አንዳንድ ጊዜ ምን አለ መሰላችሁ ከአቅም ጋር በተያያዘ ብዙ ጊዜ እንደዚህ መልስ ለመግባት አስቸጋሪ ይሆናሉ ብዙ ጊዜ ማለት ነው ለወንድም ለሴቷ ፋሚሊ ምናምን ትንሽ አስቸጋሪ የሆንባቸው አጋጣሚዎች አሉና፣ እኔ ግን አሁን ሳስብ ይሄ ነገር ከባድ ይሆናል ብዬ አላስብም። እንደዚህ አይነት አጋጣሚዎች አሁን ሩታ ወልዳ አንተ ኤኒታይም እዛ መሆን ነበረብህ ካጠገቧ መሆን ነበረብህ። እንደዚህ ተደብቀህ ምናምን ሲሆን የኒታይም ምናምን መኖር ነበረብህ። ይህንን ነገር ቀድመበት ጨርስ ማለት ነው። እንጃ ብቻ ግን ያው የራሳችሁ የሆነ በቂ ምክንያት ይኖራችኋል ብዬ አስባለሁኝ። ግን እንደኔ እንደኔ፣ ይሄ የኔ ሀሳብ ነው። ይህንን ነገር ቀድመህ ጨርሰ ቢሆን ኖሮ የተሻለ ነበረ አንደኛ ሰርጋችሁን እዚህ ፋሚሊ ባለበት አልደገሳችሁም ነበረ፣ ዱባይ ላይ ነበረ ያደረጋችሁት። ያስፈልግ ነበር የምር። ዱባይ ላይም አድርገህ እዚህ ራሱ ማለት ነው። ምክንያቱም አንተን ያሳደገህ ማህበረሰብ አለ፣ ያሳደጉ ቤተሰቦች፣ ዘመዶች ማለት ነው። ያንተን እንትን እዚው አካባቢ ላይ ማየት ይፈልጉ ነበር። እና እኔ እንጃ ከዚህ በኋላ ያሰብከው ነገር ካለህ አላቅም፣ ግን ብታደርግ አሪፍ ነበረ። ለአንተም ጥሩ እንትን ይኖር ነበር፣ ምክንያቱም ስሜቱ ልዩ ነው። እዚህ በተወለድክበት አካባቢ ትልቅ ሰርግ ተደግሶ በራቸው ላይ ዱንካን ተደርጎ ምናምን፣ ከዛ ደግሞ በተወሰነ ጊዜ ልዩነት እሷ ቤት መልስ ተጠርተ ምናምን ሲሆን የሆነ ደስ የሚል ራሱን የቻለ ነገር አለው እና ያንን ነገር ብታደርግ አሪፍ ነበረ። እንግዲህ ያው ከዚህ በኋላ ምን እንዳሰባቸው አላቅም፣ ግን ቢሆን የተሻለ ነበረ። አንተም እንደዚህ ከቤተሰቦቿ እየተደበቅ ትገባለህ የሚል እምነት አልነበረኝም፣ ብቻ ግን ይሁን ሩታ በጉ ያስፈልጋታል፣ እንኳን ወሰድክላት። ግን ያው እንዳልነው ብዙዎቻችን የመኪና ሰርፕራይዝ ነበር ስንጠብቅ የነበረው። የምሪን ኮሎኒ የሆነ ቦታ ላይ ሲዘዋወር ቪዲዮ አየውኝና የምር እንደዛ የሚያደርግ ምናምን መስሎ ነበር። ምክንያቱም ይገባታል ልጅቷ፣ ደግሞ ይህንንም የማድረግ በቂ ሆነ አቅም አለው ብዬ ስለማምን ያደርገዋል ብዬ ጠብቅ ነበረ። አይሚን እንዳልኳችሁ፣ አሁንም ሰርፕራይዙ ይሄ በጊዞ መግባት እንዳልሆነ እኔ እርግጠኛ ነኝ። ትልቅ የሆነ ሰርፕራይዝ አላት። ትልቅ የሆነ ስጦታ እንደ አብረሽ የሰጠችው ሩታ እንግዲህ እሷ ብቻ ሳትሆን ያው ፈጣሪ ነው ለሁለቱም የሚሰጣቸው፣ ግን በእሷ በኩል እንደዚህ ትልቅ የሆነ ስጦታ አግኝታል። እና የትኛውንም አይነት ነገር ቢያደርግላት ልጅቷ ይገባታል። የምሬ ነው። እና እንጠብቃለን። እኔ የሆነ ነገር ይኖራል ብዬ አስባለሁ። ሪል መኪና ባይሆንም ማለት ነው የሆነ ኖራል ይኖራል ብዬ አስባለሁኝ ከሰሞኑ፣ እሱም በተደጋጋሚ በተደጋጋሚ ሲል ነበረ። ባለፈው እናቱን ይዞ የመጣቀንም እንደዚህ አይነት ነገር አለ ምናም ምናም ብቻ የሆነ ነገር ጠብቁ፣ በዚህ ወር ውስጥ ምናምን ብሏል ማለት ነው። እስኪ ለማንኛውም ለማየት እንሞክራለን። እንዳልነውም እንደ ግምታችንም መኪና ሊሆን ይችላል፣ እንግዲህ አይታወቅም። እና ከዛ ውጪ እንግዲህ ሄርሜላችንም ጠፍታለች። ሩታም ቅድም ሸንቆጥ ስታደርገው ምናምን ነበረ ፈስ ያለበት ለልጁ የማየውን ነገር እንዳነግሪ ምናምናምን ሲል ፈስ ያለበት ምናምን ብላለች ማለት ነው። አሁንም ቢሆን ከእሷ ጋር ያለህን ነገር እንደዚሁ በአደባባይ እንዳመጣሃት ልጅቷን አደባባይ ያለህን ነገር አቋርጠህ ወደ ሩታና ወደ ልጅህ ብትመለስ የተሻለ ነው ብዬ አስባለሁ። ልጅቷም እንግዲህ ሸጋናት። አንድ ቆንጆ ጎረምሳ ፈልገን ከዚሁ ከቡታ ጅራ ከአንተ የምትወጣበትን መንገድ እናመቻቻለን እኛ ምንም ችግር የለውም። አለን በለው በለው እንላለን፣ ከጀርባ ሁን በለው ግፋበት ግፋበት እንላለን። የሚመጣውን ጎረምሳ ማለት ነው። እና እሷም ትናንትና የሆነ ነገር ለማንሳት ምናምን ሙከራ አድርጋ ነበረ። ከዚህ በኋላ በራሴ ምናምን ቪዲዮዎችን ለመስራት ምናምን እንደተለመደው አልጠፋ ምናምን አይነት ነገር ነበረ። ግን እኔ የምሬ ነው። እች ልጅ ሱሶናብኝሆን እንዲ ስጣፋ ራሱ ቅርቅር ይለያል የምሬ ነው እኮ ሲሪየስ። እና ስጠፋ ቅርቅር አለኝ፣ አላየኋትም። ቀን በእርግጥ ስቶሪ ለቃ ምናምን አይተናል። እና ትንሽ ስጠፋ ቅርቅር ይለናል። ግን ስጠፊ ደግሞ እንደዚህ እንትን ቅርቅር የሚለን ከአብርሽ ጋር እንድትመጪ ምናምን አይደለም። በራስሽ መንገድ እንዳልነው አንድ ጥሩ ጎረምሳ ተዘጋጅቶ ምናምን ምናምን ቢሆን ደስ ይለናል። አንቺም በራስሽ ኮንተንት ብትመጪ ማለት ነው ከዚህ በኋላ መቼስ አብረሽ ጋር ተጋፊ ያለሽ ብዬ እኔ አላስብም። በቀላሉም ትተዩዋለሽ ብዬ አላስብም። እንግዲህ ካደረግሻቸው ነገሮች አንጻር ብቻ የሚፈጠሩትን ነገሮች በሂደት አብረን ለማየት እንሞከራለን ማለት ነው። የአብረሽ ትልቁ ሰርፕራይዝ ምን ይመስላችኋል? ቤተሰብ እንዳልኳችሁ በጉን ይዞ ገብቷል። በቀጣይ እንግዲህ ለሩታ የሚሆን ትልቅ ሰርፕራይዝ ይኖረዋል ብለን እንጠብቃለን ማለት ነው። ያንን ነገር እንግዲህ እስኪ ቀደም ግምታችሁን ብዙዎቻችሁ ስታስቀምጡ ነበረ። አሁንም ግምታችሁን ማስቀመጣችሁን አትርሱ። በተቻለ መጠን ግን የሆነ የሆነ ነገር ተደርጎ ከቤተሰቦቻችሁ ጋር ጥሩ የሆነ ጊዜ የምታሳልፉበት ነገር ቢመቻች የተሻለ ነው። እንደተባለውም እስከ መች አብርሽ ከነሱ እየተደባበክ ትቀጥላለህ? ይሄ የኔ ጥያቄ ነው። እስከመች አሁን ላይ ተዋልዳችኋል፣ ተጋምዳችኋል። ስለዚህ የሚደረገው ነገር ተደርጎ እንደ ልጅ ኮንፊደንስ ተሰምቶ እና ሩታ ቤት ስትገባ ማየት እፈልጋለሁኝ ማለት ነው። እናንተስ እስኪ ምን ይሰማችኋል? ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ወዳችኋለሁ። ነገ በአዲስ መረጃ ሄርሜላን አስመልክቶ የደረሰኝ ጭምጭምታ አለ። በእነዚህ ጭምጭምታዎች ተመልሼ እመጣለሁኝ። እወዳችኋለሁ። ይመቻችሁ።